እስልምና ሃይማኖትን ከምቀበል ታንቄ ብሞት ይሻላል ብያለው። በሚገርሙ እኔ ያላልኩት ነገር የለም። በጣም ከራሴ ጋር እልህ እጅጉን ተያይዣ ያለው በጣም ብዙ ጊዜያቶች ውስጥ ማለት ነው። እና እስልምና ሃይማኖት ከምቀበል ታንቄ ብሞት ይሻላል፣ ዛሬ ዛሬ ብሞት ይሻላል ብዬ በጣም በራሴ ላይ ብዙ ነገሮች ብያለው። ዲፕሊ ውስጤ ምን እንደሆነ በማላቀው ያው ስለ እስልምና አሁን ወንድሞች በጣም ይቅርታ የሆነ ፀሐይ አይታችሁ ፀሐይን ሄዳችሁ የፀሐይዋን ብርሃን እንዴት እንደሚሞቅ ገብቷችሁ በደንብ ተረድታችሁ መመለስና ፀሐይዋን ከርቀት ሆኖ ብቻ ጨረፍቷን አይቶ እቺ ብርሃን ነች ለማለት መናገር ሁለቱ የተለያየ ናቸው። እኔ እስልምና ገና ተረድቼ አልደረስኩበትም፣ ተረድቼ ገና አልደረስኩ። በጣም ሰፊ ጥልቅ የሆነ አስተምሮ ያለው ሃይማኖት ነው። ግን ትንሽ ብርሃን ታይቶኛል። ብርሃኑን ነው ወደ እስልምና ያመጣኝ። ይሄ ብርሃን ደግሞ ምንድን ነው እንግዲህ? በጣም እንዳላ በጣም ሲደጋገም እንዳይሰለቻችሁ ይሄ ብርሃን እውነተኛ የሆነና ትክክለኛ የሆነ አምላክ የሚፈልገው የልቡ ልክ አንድ ሰው ከልብ የሚፈልገው ነገር ሲያገኝ ደስ የሚለውን ያህል አምላክ የሚፈልገው ፍላጎት አምላክ የሚፈልገው ፍላጎት ያለው የእስልምና አምልኮ ውስጥ ነው። ያንን ፍላጎቱን ከርቀት ይታየኛል፣ ግን ጨለማ ነው። አንዴ በጣም ማረሳት ችል እናገርና ልተዋት ላቁ ምላችሁ ንፅፅር እያረኩ ልቤ በሁለት ሀሳብ እያነከሰ ልቤ የለም ልቤ የለም ከኔ ጋ የት እንደሄደ አላቅም። ልቤ ግን ሁለት ሀሳብ ነኝ አነክሳለው። አንዳንዴ ያለቅሳለው፣ እናደዳለው፣ እነሳለው፣ ይሄዳለው። በጣም በቃ ውስጤ በብዙ ነገር የተከፋፈለ ነው እና አንዴ ስራ ቦታ እየሰራው የሆነ ካፍቴሪያ ሬስቶራንት ሄድኩና ሱራ አለረህማን የአለረህማን ምዕራፍ አለና ከአላህ ፍጥረታቶች በምን ታስተባብላለህ? እያለ የሥነ ፍጥረት አፈጣጠርን እየተናገረ የሚናገር ቃል ነው። እሱን እያየሁ የሆነ ነገር አይምሮዬን ሲቆጣጠረውና በጣም በቃ ራሴ መቆጣጠር አቅቶኝ ቆንኩ። ያች ይታያል እንዴ? ይታያል። ኦኬ። ይህ የምታዩት የጉዳይ ዲያ መጽሐፍ ወደ አራት መቶ አምስት መቶ ገጽ ይሆናል። አድቫይዘው ይሄ እንዳጋጣሚ ስልኬ ላይ ሳላጠፈው የቀረ ነው። እንግዲህ በጣም ብዙ የስልምና ጥያቄዎች፣ ዲስከሽኖች፣ ጥያቄዎች እዚህ የመዘገብኳቸው እጅግ በጣም ብዙ የውይይት ጥያቄዎች አሉ እና እነዚህን ጥያቄዎች በሙሉ ወደ አይ ቲንክ ወደ አራት መቶ አምስት መቶ ይሆናሉ። እዚህ ንጽጽር የሚሰሩት ወንድሞች ና እህቶች ክርስቲያን ክርስቲያን ወንድምና እህቶች የሚያደርጉት የሚጠይቁትን ጥያቄ በሙሉ አቀዋለሁ እኔ ጋር አለ መረጃው በሙሉ እኔ ጋር አለ። ግን ምን እንደሆነ ታውቃለህ? አንድ ነገር ብቻ ልናገርና ተዋለው እኔ አሁን እውቅና ፍለጋ አልፈልግም። ታዋቂ ምናምን ቲክቶከር አይደለውም። ሶ አሁን አወራለው ሜይ ቢ ከዚህ በኋላ አንገናኝም አንተያይም። በአጭሩ ምነግራችሁ ነገር አንድ ጊዜ አንድ ጊዜ ጃቤር በአጭሩ ልዝጋው ነው። አንድ ነገር ብቻ ተናገር ስላልክ አንድ ነገር ተናግሬ ዘጓል። አንድ ይጠብቀኝ ማስታወሻ፣ አንዳንድ ደብተሮች አሉኝ እና ማስታወሻ ደብተሮች ከሱ ላይ አንድ ነገር ላነብልህ ስለፈለግኩ ነው። በአጭሩ ምንም ብዙ ጊዜ ቃላቶች ኤክስፕላኔሽን ያስጠላል። ብዙ ጊዜ እንዲህ ነው ብሎ መግለጽ ለእኔ ትንሽ ይከብዳልና በአጭሩ ስለ እስልምና ያለኝን እኔ ሞር ሶስት ዓመት በላይ ንጽጽር ላይ ቆይቻለሁ። ብያላየሁት ያላነበብኩት ነገር የለም። እኔ በአጭሩ ብቻ ግን ንጽጽር ልክልህ ሳቆም የጻፍኩት ነገር ነበር እና እሱ ለአንብብልህና አይ ቲንክ አጠፋዋለሁ ስልኬን በአማርኛን የጻፍኩት የጽሑፍ አያምርም ይቅርታ ግን ያው እስልምና ስህተት አለው፣ እስልምና ሃይማኖት ስህተት አለው በሚል እኔ በጣም በጣም ዲትሊ ብዙ ንጽጽር አድርጊያለሁ። እሱም ብቻ አንብቤል። ይሄ መዝጊያዬ ነው፣ በቃ ንጽጽር ያቆምኩት ይሄን ጽፌ ነው። እስልምና ሃይማኖት ስህተት ለማግኘት ያልቆፈርኩት ያላነበብኩት ያላየውት ያላገኘውት ወይም የማላቀው አንድም ነገር የለም። ኤክስ ሙስሊም የሚባሉ ትላልቅ ዌብሳይቶች አሏቸው። አዋቂ ነን የሚሉ ሰዎች የተለያዩ መጻሕፍት እየተረጎምኩ የተለያዩ ሀዲሳት የተለያዩ የኢስላም ዌብሳይቶች አንዳንዱን ከፍዬ ሁላ ማለት ነው፣ ገንዘብ ከፍዬ ስህተት ፍለጋ ያላየሁት ያልማስኩት ነገር የለም። ሶስት አመት ደከምኩ። ቁራን ላይም ገባው ለማንበብ ስፈልጓልኩኝ የሃይማኖት እንደውም የባሰ የሃይማኖት የክርስትናና ስለ አይሁድ እምነትና ስለ ክርስትና ስለ መጽሐፍ ቅዱስ ያለውን ችግር እና ድክመት ያጠፋነውን ጥፋት ችግሮች፣ ስህተቶች ቁርአንን በምታነብ ሰዓት እነዚህ ነገር ነው የሚነግርህ። እየነገረህ እንደውም እየተሸማቀክ እየተሸማቀምኩ ላይክ መሸማቀቅ በለው ተሸማቀ ትወጣለ ከዛ ማንበብተውና ደግሞ ከድነውና ድጋሚ ወደ ነቢዩ መሐመድ ሀዲሳቶች ንግግሮች ያሉበት ለሄዱ ስተት ፍለጋ፣ እስቲ እዚህ ጋር ስተት ይኖራል ምናምናም ብሎ መፈለግ፣ ሎንግ ታይም በጣም ብዙ ጊዜ ማጥፋት፣ ሀዲሳቶች ላይ ስተት መፈለግ፣ ቁፋሮ ያው ቁፋሮ በለው ከዛ ልብ የሚያስደስት የሆነ የለም የሆነ ስህተት አገኘው ብለህ በጣም በቃ ዛሬ የሚገርም ስህተት አገኘው ብለህ ስትፈልግ ትውልና ደክመ ምንም ነገር ሳታገኝ ትውልና ምንም ፍለጋ ባለ ማግኘት ታቆማለህ ማለት ነው እና ንጽጽሩን በዚህ ቀን 2529223 ላይ የጻፍኩት ነው። ኤንዌይስ ብዙ ነገሮች አሉ የጻፍኳቸው። ምን ልል ፈልጌ ነው እኔ ብዙ አዋቂ ነኝ የምል ሰው አይደለውም፣ ግን እያንዳንዷን ኢቨንቷን የሆነ ነገር ማደርጋቸውን ነገሮች እጽፋለሁ። በስልምና ንጽጽር በስልምና ንጽጽር እኔ ያላደረኩት ያልተወያየንበት ጉዳይ የለም። አንዳንድ ነገሮች ዝም ብለን እ ለምሳሌ ስለ አለ አካላቶች የተለያዩ እንደ አጫጭሮቹ ላሳይ ብዬ ነው የጠፋ የተሰረዘ የቁራን ክፍል እያለን ቁርአን ያለው እነዚህ እነዚህ ናቸው። ሳይህ አልቡካሪ እንደዚህ እንደዚህ በጣም እጅግ በጣም ብዙ ብዙ ጽሁፎች እነዚህ ሁሉ አንድ ፓክድ ነው። የነብዩ መሐመድ የብልግና ስድብ ምናምን እያለን ብሮ ይሄ ሁሉ ያ እኔ አይዶ ነው። ብዙ ነገሮችን ሁሉ አይተናል። ብዙ ነገሮችን አይቻሉ። አሁን ምንድነው ምንድነው ችግሩ? ምንድነው ክርስትና ላይ ያለው ድክመት ስህተት የሚለውን በደንብ በደንብ ነገሮችን እያሰብኩኝ እያነበብኩ እያየውትኝ እንግዲህ ሞር የተሻለ ሆኖ ያገኘውት የተሻለ ሃይማኖት በዚህ ምድር ላይ ያገኘውትኝ እስልምና ነው። ከእስልምና ውጪ አንድም ትክክለኛ የሆነ ነገር ድነት ብትል የፈጣሪ ሕልውና እንግዲህ የአንድ አምላክ አገላለጽ አስተምሮ እኔ ሞርሊ ክርስቲያን ነኝ ኦርቶዶክስም ነኝ። በደንብ ብዙ ነገሮችን ስለ ፕሮቴስታንትም አውቃለሁ፣ ማቀውን ያህል ብዙ ነገሮችን አውቃለሁ ሞር ግን እስልምናውንም ክርስትናውንም ነገሮችን እያነበብክ ስትመጣ ዋናው ነገር ይገባሃል፣ የፈጣሪ አላማ። ኦኬ ስለ ሌላ በጣም እንግዲህ አንድ የሆነ ቶፒክ ነገር ይዤ ሌላ ቀን በደንብ አወራበታለሁ። ለዛሬ ይብቀኝ። ጃቢሮ ንጽጽር አድርጌ ደክሞኝ ምን ብዬ ገብቼ ቁርኣንን ሳነብ ቀስ ስልና ተረጋግቼ ሁኔታዎችን እንዳስብ ያደርገኝና ከዛ ደግሞ ድጋሚ ወደ ጭቅጭቁ ዓለም ስገባ ሌላ ሰው እሆናለሁ። ነገር ግን ቃሉ ቀስ እያለ ስራውን እየሰራ ነው፣ እየቆየ ስራውን እየሰራ ነው። የማነሳቸው ምክንያቶች እስካጣ ድረስ እና የሆነ ይሄ ምክንያት አለኝ የምለው እስካጣ ድረስ ነው እስልምና የገባኝ የሚገርማችሁ ይሄ ምክንያት እስቲ እንደው ቆይ ቆይ ቆይ እንደው እዚህ ጋር እኮ እንትን ይላል ብዬ ምክንያት ፈልጌ ምክንያት ፈልጌ ምክንያት አጣሁ። ይሄ ነው የምለው ምክንያት እኔ ፈልገ ንጽጽር የሚሰሩ ልጆች እዚህ ቲክቶክ ላይ ያሉ ሰዎች የምትሄዱ የምንሄድበት እኔም ስለነበርኩበት የምንሄድበት ርቀት ምንም አናገኝም፣ ምንም አናገኝም። እንደ እኔ ልባችሁ አይሰበርም። ቆይቶ ግን መሰበሩ አይቀርም። ልትቆዩት ትችላላችሁ። ትንሽ ጊዜ ይወስድባችሁ ይችላል፣ ሊረዝም ይችላል፣ ምን ሊል ይችላል። ግን የሆነ ታይም ላይ የሆነ ጊዜ ላይ እየገባችሁ ከመጣ ቁራንን የምታነቡና ሀዲስን ሐዲስን የምታነቡ ከሆነ እውነታው ይገባችኋል። ወደ እውነታው ልባችሁ ያዘንብላል ሚል መልክታለን። ባጭሩ በጣም ምን ባጭሩ በጣም አረዘምኩት። ወንድሞቼ የምትሉት ነገር ካለ የምትሉትን በሉና፣ ኢምራን በጣም ስለምወደው መጨረሻ ላይ ሻዳ እንግዲህ ከኢምራን ጋር እንይዛለን፣ በፍቅር ማለት ነው። በፍቅር እንግዲህ፣ እንደ እኔ እስልምናን የሚጠላ የለም ጋይስ። እኔ እኔ አለብኝ ጥላቻ፣ ስልኬን ከፍቼ ባሳያችሁ ወይኔ፣ የተወያየውባቸው የጻፍኳቸው አንዴ እንደውም ወሂድ ኡስታዝ ወሂድ ተቆጥቶ የሆነ ነገር ተናግሮ ነበረ። አላህ እጅ ምናምን አድርጌ ሰርቼ ሁሉም ክርስቲያኖችም እንትን ሲያደርጉት ነበረና እንትን አይን እጅ ምናምን እያልኩማል። በጣም ነቢዩ መሐመድ ላይ እስልምና ላይ ብዙ ነገሮችን ርቀት ሄጃለሁ። እኔ የሄድኩበትን ያህል ርቀት ማንኛውም ክርስቲያን ሊሄድ አይችልም። ማንኛውም ቢሄድም መጨረሻ እስልምናን ነው የሚቀበለው። እኔ በህይወቴ ማረሳት አንድ ሙስሊም እስክስቅ ብላ አለቀሰች፣ ስለ ነቢው መሐመድን ስሳደብ ሰምታ። በቃ የማቀርበው ስለሌለኝ የምናገረው ስለሌለኝ ትንምለው ጠይቄ ጠይቄ ሁሉንም ስለጨረሱ የሆነ ነገር ሳሳያት ልጅቷ አለቀሰች። ወላሂ እስልምናን እንደው አላህ ይስጥ በተረፈን ምን ልበል ብላ በቃ ምንም አላለችም ጥላ ሄደች። ከዛ በወቅቱ ትንሽ ምንም አልተሰማኝም ነበረ። ብዙ ሰዎችም ቴክስት ስለሚያደርጉ ስድብም ምንም ምንም እያዘንኩ አንዴ እፎይ ላይቭ ገብቶ ስሙን ቀይሮ ነበረ እና የሚያንጠባጥበው ነብይ ብሎ ስሙን ቀይሮ ነበረና ሻይ ቤት ቁጭ ብዬ ሻይ እየጠጣው ቲክቶክ ላይ ስገባ ላይቭ የሚያንጠባጥበው ነብይ ይላል። እና እኔ የገባው መሰሌ ላይቭ፣ ምክንያቱም እኔ በፊት አደርገው ነበረ እሱ ላይ ላይቭ እዚህ ከመምጣቱ በፊት እና ቴ ብዬ ይህን ነገር እኮ ይህ ነገር መቅረት አለበት። እንደዚህ ለምን ይደረጋል? ብዬ እኔ በፊት ስለማደርገው ስህተቱን ስለማውቀው በጣም ልቤ እንትን አለ፣ በጣም አዘነ። እንደዚህ አይነት አካሄድ መጨረሻው ምንም ውስጥ ልብ መስበር ነው እና እንደውም የበለጠ ከመለኮታዊ አምላክ እየራቀን ነው የምንመጣው ወንድሞቼ። በጣም ይቅርታ እንግዲህ ብዙ አውረውባችሁ፣ እጅግ ብዙ ነው ያወራሁት። በጣም ይቅርታ አድርጉልኝ። ሌሎቹ ግን እንዲማሩበት ፕሮግራም የይዛችሁ አንድ ቀን አንድ ቀን ስለ እስልምና እስልምና ላይ ያለው መሰረታዊ የድህነት መንገዶችን ሌሎችም ክርስቲያኖች እኔም እኔ አዲስ ተማሪ ነኝ፣ ምንም አላቅም፣ የማላቅም አሁን በጥሩ ስነ ልቦና ምንም የማላቅ ሰው ነኝ። ስለዚህ ሌሎችም እንዲማሩበት ፕሮግራም ያዙና አንድ ቀን መድባችሁ ጃቢሩም አለ ስለ ስልምና ጥሩ የድህነት መንገድ ማለት ነገረ ድህነትን እንዴት ሰዎች ወደ ድህነት መምጣት እንዳለባቸው ትምህርቱን ስታስተምሩ አብሬያችሁ ልሆንና እኔም ለመማርና ለመስማት ዝግጁ ነኝ። ብዙ ጊዜ ግን ያው ስራ ምናምንም ስላለኝ እዚህ ቲክቶክ ላይ ላልመጣ እችላለሁ። ወንድሞችና ሌሎቻችሁም እዚህ ያላችሁ ጨርሻለሁ። በጣም ይቅርታ ግን አረዘምኩት። እሺ ጉድ አይዲያ አይ ዶንት ኖው።